ከአስር በላይ ሆኖ ቲክቶከሮች ለመንግስት ማስታወቂያ ለመብራት ሀይል ሲሰሩ አይቻሉ። እነ ወይኗ ልጅ እነ አቤል ወይኗ ልጅ እነ ብሩክ ምናምን ከአስር በላይ አንድ ላይ ሆኖ ይሄን ይሄን ትምብት ያዙልኝ። አንድ ነት ንት ቢት እየተናገርኩኝ በጣም እየተሳካነ ያለው ባለፈው ስለ ሚሳኤል ተናገረኝ ገብታችሁ ተመልከቱ። ይሄው ሚሳኤልና ኒኩሌር ይፈነዳል። ከአምስት ከስድስት በላይ አገሮች ሲተኩሱ አይቻሉ። ኒኩሌር ሆነ ሚሳኤል ብያችሁ ነበር። ነው ወር ከምናምን ወር ሳምስ ከእስራኤል የመን ምናምን መጥቷል ታያላችሁ ጋር

የፍቃምና ስራ ላይ ነው ማለት ነው። ስራ ላይ ነው። እንደሱ እኮ ነው። አዎ የኩዊን ዋን ኢንፎ በተከበሩ አዎ አዲሱ የእሳቸው ነው። ተከታ ፎሎ አድርጉ ብለዋል። ብዙ ሰው በእሳቸው አይደለም። ይፈው ይፈው ነው። ሞጣ አይደለም፣ አልኳችሁ እኮ እርግጠኛ ነኝ። ለምን ሌሎቹ ብዙ አስቸገሮት አልነበረም። በሱ ስም እየከፈቱበት እሱ እሱን መጡበት። በደም ነው የምትመጡበት። ጠዋት ጠዋት ስለመጣ አሁን አይመጣም። ጠዋት መቶ አልቅድም የሚመጣ አይችልም። አሁን ፍቅሪዝም ላክ ይባላል። ሰላማችሁ ይብዛ። ፍቅሪዝም ላክ ይባላል። ድምቁ። ሀበሻዊ ሀበሻዊ፣ ነብያችን አንዴ ትንቢቱን ይጨርሱ እና ወደ ጌጡን እንሂድ። አይመስለዎትም? አዎ ትንቢቱን ይጨርሱ ብለን እኮ ነው። ይጨርሱ ትንቢቱን አዎ ትንቢቱ የውላችሁ ቲክቶከሮች በሙሉ ተደርድረው ከአስር በላይ እነ ወይ ያቤል ልጅ እና ብሩኩን ለመብራት ኃይልና ለሆነ መንግስት መስሪያ ቤት ስራ ማስታወቂያ አሁን ሲሰሩ አይቻለሁ። ጠብቁ፣ አንድነትም ሲፈጠር አይቻለሁ። ኢትዮጵያ ውስጥ አንድነትም ይመጣል። ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ አንድ ስትሆን አይቻለሁ። ይሄ ሁሉ በእኔ ጸሎት ነው የሚሆነው። ዓለምም አንድ ትሆናለች። ይሄ ሁሉ በእኔ ጸሎት ነው የሚሆነው። ዓለም አንድ ትሆናለች። እውነቴን ነው የምነግራችሁ። አፍሪካ አንድ ትሆናለች። ፍቅር ሲዝምን ፍቅሪዝምን የማይከተል ሰው አለም ይጠፋና እንዳለ ያልቃሉ። ግዴታ ነው መጣ ነብይን የማይሰማ ሰው ምን ዋጋ አለው? እኔ እኮ ዝም ብዬ እንትም ማሳክስ ይመጣው ነው ነብያ አይደለሁም። ባዶ ግሪን ምይድ ዱላ ይዤ ምን ብዬ ስንት ነገር እንጂ ቪኤት ጂ ሲዳታቸውን ሳይክል እንኳን የለኝም። ለእምነት ብለው ነው እንጂ መግዛት አቅቷቸው አይደለም። ነገር ወጭ እውነት ነው። ስለዚህ ባካን ስኑና ነው አሳቆት በህልም ዓለም የሚኖር ሰውዬ። ለማንኛውም ጉጭዬ ቴንክዩ ስላስገባችሁ። እሳቸው ለዩቱብ ላይ ለምን መሰለህ አላርጂክ የሆኑት ለመሰለ ከዚህ በፊት ዩቱበሮቹ ብር ተደራድሯቸው ካሰሯቸው በኋላ ብር አይሰጧቸው ከሱ በኋላ ካሜራ ሄዱ ቻው። በዛ ተናዱ። ስንቴ ሸውደውኛል፣ ስንቴ በኋላ እንሰጣለን ብለ። መጀመሪያ ለምን ብሩን ተቀብለው አይሰሩም ታዲያ? ከዛ በኋላ ማን ተጀመረ? ግን ተቀብሎ ለምን አይገባም? ቅድሚያ አጀመረ ነው ታዲያ በኋላ ከስድስት አንድ አመት ይሆነኛል። ከአንድ አመት ወደዚህ አልሄድም፣ ብሄድም ቅድሚያ ነው።

እኔ ስል እሷ ደግሞ ትላለች። በእውነት ብታያት ትደነግጣላችሁ። ቅዳሴውን አብረን አንዳንዴ ይቀድሳል። ይፍቃ ምና ይመስገን ብቻ ስልኩት እንዳይፈቷት እና ቲክቶክ ላይ እንዳትገባ ጸሎት ላይ ናቸው። ከዛሬ ጀምሮ እንደዚህ ነው ቅዳሴው። ቅድም አስተምረውና ነው ተዋበ ስትሉ ስሜቱ ከውስጣችሁ መንፈሱ ፈንቅሎ መውጣት አለበት። ዝም ብላችሁ ጢዝ ይዝ አትበሉ። ነገ እኮ በፍቅር አምላክ ስም መንፈሱ ከውስጣችሁ ፈንቅሎ ካልወጣ ውስጣችሁ፣ አይምሯችሁ መንፈሳችሁና ልቦናችሁ አንድ ሲሆን ከእግዚአብሔር ጋር ትገናኛላችሁ። ካለዛ ጢዝ አትበሉ። እባክህ አትወጡም። ጥሩ አስተካክሉት። እኔ ባልኩት መንገድ ምን አለበት፣ እውነቴን ነው። እኔ ባልኩት መንገድ ማለት በቪዲዮ ግቡና እኔ እንዳልኩት በሉ። ሌሎችም ውስጥ የሚሉ ይግቡና መንፈሱን በደንብ ይለማመዱት። እኔ እንድትለማመዱ ስሜቱ ፈንቅሎ መውጣት አለበት። በፍቅር አምላክ እኛን ሊውጡን ነው

እስቲ ተለማመን እንጂ ሊሽ እና ስህተቱን ነግሻለሁ። ዝም ብለሽ እስቲ በይ፣ አንዴ ደግሞ እልሻለሁ። ፍቅራዊ ቢፍቱም ውጪ ውጪ በቪዲዮ ሌላም የሚያግዛቸው አይ የሚያግዛቸው ሌላ ሰውም ካለ አስገቢያቸው ጉቺ፣ ሌላም ሌላም ሰው የዛሬው አገልግሎት ካሜራ አብረታችሁ ነው። ው ወደ ገጽምክንያቱ ብዙ ሰዎች ሃይማኖታችን ቀልድ እየመሰላችሁ ሲባል በጣም ማለት ሰርጾ ከውስጥ ፈንቅሎ የሚወጣ መንፈሳዊ ድምፅ የሚያሰርጽ የሚያድን በውስጣችን ሰርጾ ህይወታችን የሚለውጥ የእግዚአብሔር መንፈስ በኛ ላይ እንዲላበስ የእንቁላሉና የሰላሳ ሁለቱ መንፈስ ድምፅ በውስጣችን ሊሰርጽ እና ሊወጣ ይገባል።

ተባረኩ ተባረኩ። ደስ የሚል የተቀናጀ አገልግሎት ነው። አንድ ሁሉ ነገር እንቁላል ባንዴ በእግሯ በእንቁላል ባንዴ አትሄድም። ስግደቱንም መንፈሱንም ፉካሴ ይባላል። አሁን ያልኩት ፉካሴ ይባላል። ፉካሴ እንደ ቅዳሴ ማለት ሁሉ ነገር ባንዴ አትለምዱም። በሂደት ነው። ስለዚህ ስትሉ ስትሉ ህጻን ልጅ ቀስ እያለ ነው ስግደቱንም ጸሎት የሚለምደውና በሂደት ይለመዳል። ዋናው ውስጣችሁ ልባችሁ ጠንካራ ፍላጎት የታነጸ ሊኖረን ይገባል። በእግዚአብሔር ልናምንና ልታመን ይገባል። የምናረገውን የምናውቅ መሆን አለበት። ይሄ የሚያድናችሁ ቅዳሴ ነው ካላችሁበት ዘረኝነት፣ ጥላቻ፣ ክፋት፣ የቋንቋ መደበላለቅ፣ የሐሳብ መደበላለቅ ያይቄድና የአላማ የትም ገብታችሁ ጥልቅ ብሎ መጥፋት እራሳችሁን ያለማወቅ፣ በስሜት መነዳት የሚያድናችሁና የሚያወጣችሁ ነው። ስሙኝ በፍቅር አምላክስ እኔ ለብያችሁ ነብይ ደምሳሽ ነኝ። የምላችሁን ቅዳሴ በመስማት ጸሎቱንም ፉካሴውንም በማለት መዳን መፈወስ ትችላላችሁ።

ጥያቄ አለኝ። የፍቅር አምላክ ነብያችን አምላክ ነብያችን ምስጋና ቅድሚያ ልስጥ ብዬ ነው ወንድሜ። ኪሎ ነው እንወዳታለን። ይሄ ስሜት እንዴት ነው? ይዘልቃል ወይስ እንዴት ነው? እስቲ በርሱ አገላለጽ። እግዚአብሔር ይስጥ እ ኪሎ ነው ኪሎ ፋኖ ነው እንወዳታለንና፣ እንዴት ነው ይሄ ስሜት ይዘልቃል? ወይስ እንዴት ነው? እስቲ በርሱ አገላለጽ። ተባረክልን። አሜን። ሰላማችሁ ይዛ በእውነት በፍቃደ አምላክ ስም የምታገዙ በሙሉ በእግዚአብሔር ስም እናመሰግናለን። የፍቃደ አምላክ ይባርክልን። ሰላማችሁ ይዛ አሜን።